ሰበሴናየውስጤን ለማላወያየው ችግሬን ለማልንገረው ሰው የለኝ ትላለች ፍቅር። እንደዛሬ አሳዝናኝ አት አቅም የእውነቴ ነው ምላችሁ እና አንዳንዴ በቃ ችግሮች ሲመጡ እየተደራረቡ እየተደራረቡ በቃ ይመጡና ከአቅም በላይ ይሆናሉ። በጣም ከባድ ነገር ነው እና ፍቅር እያሳለፈች ያለችው ነገር በጣም አስቀያሚ ነገር ነው። እንግዲህ ቡሪክም ተገርብጦ ተከርብቶ ተገልብጦ እንደምታያት ከፈቲ ጋር ሆኗል። በጣም የሚገርም ነገር ነው። አይገርምም? ግን እኔ ነግሬ ነበረ መጀመሪያም ለፍቅር ከፉፉ እኔ ይሻልሻለሁ። ፉፉ እንተዩ በቃ ፉፉ እንደዚህ ነው፣ ፉፉ እንደዛ ነው ምናምን ማለት ሲጀምር እኔ ያለውልሽ እያላት ሲጀምር ፍቅር ይቅርብሽ፣ ከሁለቱም ጋር አትውኝ። አንደኛ በሃይማኖትም አትገናኙም። ነገ ከነገ ወዲያ የሚፈርስ ነገር አትስሪ፣ አትገንቢ፣ አታንጭ መሰረት አትጣይ ይቅርብሽ ብያት ነበረ። ከቻልሽ በሃይማኖትሽ የሚመስልሽን ሰው አግቢ ወይም ደግሞ ከሚመስልሽ ሰው ጋር ሁኚ ወይም ደግሞ ፍቅር ጀምሪ ብዬ ነበረ። ግን ደግሞ እንደምታዩት ቡሪክ አለሳልሶ ገብቶ ነበር። እኔ ተናግሬ ነበር መጀመሪያውን። ቡሪክ ለራሱ ጥቅም ነው ሊፈልግሽ የሚችለው በቃ የሆነ ጊዜ መሄዱ አይቀርም። የቡሪክን ብቻ አይደለም ስለ አብረሽም አውርቻ ነበር። የሆነ ጊዜ ላይ ይቁም ይሄ ነገር፣ ትጎጃለሽ፣ ትሰበሪያለሽ ብዬ ተናግሬ ያለው በቃ ማለት ያሰብኩት ነገር ሲሆን እኔ በጣም በቃ እገረማለሁ እደነቃለሁ። እና አሳዘነችኝ። እንደ ዛሬም ባይመጡ አያውቅም። በእውነት በጣም ውስጤን ስርስር አድርጎ ነው የተሰማኝ። በቃ በጣም ነው የምታሳዝነው። እንደምታዩት እንግዲህ ዛሬ አዲስ ነገር ነው የተፈጠረው። ማለት ያልጠበቀችው ነገር እሷም እኛም ያልጠበቅ ነው። ማንም ያልጠበቀው ነገር ነው እየሆነ ያለው ቡሪክ እንግዲህ ከፎፎ ጋር በጣም ምርጥ ምርጥ ቤስት ፍሬንዶች የሚባሉ ናቸው። ከሱ ጋር ብዙ ነገር አሳልፈዋል። ነገር ግን በፍቅር ምክንያት እንግዲህ ተለያይተዋል ወይም ደግሞ በጣም ተጨቃጭቀዋል። ከባድ ጸብ ላይ ነበሩ። መጀመሪያ በጣም ከባድ ጸብ ተፈጠረ። ከዛ ደግሞ ልክ እንደ ቀልድ ደግሞ ቀልዶች ተጀመሩ። ፕራንክ መደራረግ ተጀመረና ከዛ ግን ወዲያው ነው ብዙ አልቆየም። ከፉፉ ጋ በደንብ እንደተለያዩ እንደ ቆረጠላት ሲያውቅ አሁን ደግሞ ቡሪክ እንደምታዩት ከፈቲጋ ሆኖ ነው የመጣው። እሱን ብትጠራው የምናወረው ነገር አለ ፊትነስ በጣም እየዘጋኸኝ ነው ብዙ ነገሮች እንደባለፈው ባለፈው እንደ በፊቱ እየሆኑልኝ አይደለም አንተ ጓደኛዬ ነህ አንተ ብቻ ነው ያለኝ ብላ ስትደውልለት ፈቲን ነው ይዟት የመጣው እንግዲህ አስቡት ይሄ ምን ማለት ነው ማለት አንዳንዴ እኔ በጣም ነው ያሳዘነች ፍቅር ግን ጠንካራ መሆን መቻል አለባት ትምህርቷን ራሱ በአግባቡ መማር አልቻለችም እረ ፈተናዋ ብዛቱ እግዚአብሔርን በጣም ብዙ ፈተና ብዙ መከራ ነው እያሳለፈች የምትገኘው ግን ደግሞ እግዚአብሔር መልካም ነው ማንም ሰውም በመከራ ውስጥ ያልፋል ዋናው እናንተ ጠንካራ ሁና፣ እቺ ሴት አሁን ጠንካራ ሁና ጀግና ሁና ነገዋን አሻሽላ አስተካክላ የተሻለ ቦታ ደርሳ እንደምናያት ትልቅ ተስፋ አለኝ። ግን በዙሪያ የሚመጡ ሰዎች ለራሳቸው ጥቅም ነው የሚፈልጓት። የራሳቸውን ጥቅም መጠቀሚያ ካደረጉ በኋላ ዞር ብለው እንኳን አያዋትም። ሰው በየትኛውም ጊዜ ይሄዳል ይመጣል። ግን የፍቅር ነገር ደግሞ በጣም ነው የሚከብደው። ማለት አንድ ሰው ሲመጣ የሚሄድ አይመስላችሁም። እውነት ለመናገር እግዚአብሔርን እምላችሁ፣ በተለይ ለኛ ለሴቶች አንድ ሰው በህይወታችን ሲመጣ ያ ሰው ተመልሶ ጥሎን የሚሄድ የሚከዳን የሚሸሸን እሚተውን አይመስልንም። በቃ እስከ መጨረሻ አብሮን የሚቆይ ጓደኛችን የሚሆን ብቻ ብዙ ህልም ነው ያለ ምናለመው። በቃ እንደዛ ካልሆነ ያን ሰው አንቀርበውም። ሲጀመረ መጀመሪያውንም ያ ጓደኛ ይሆናል እስከሆነ ጊዜ እስከዚህ እስከ ጥግ ድረስ አብሮኝ ይሄዳል፣ አብሮኝ ይቀጥላል፣ አብረን ብዙ ጊዜ እናሳልፋለን ብለን ካላሰብን ከዛ ሰው ጋር ምንም አይነት ጓደኝነት አንመሰረትም። ከፉፉ ጋር የነበራት ነገር አይታችኋል። በጣም ቅርበት ነበራቸው። ፉፉን ብላ ተከትላ ከፉፉ ጋ ነው አብሮ የመጡት አዲስ አበባ ሲመጡ፣ ብዙ ነገሮችን እናስተካክላለን ብለው ብዙ ነገሮችን አቅደው አስበው መጡ። ግን ደግሞ ነገራቶቹ እነሱ ባሰቡ ሳይሆን በቃ ባላሰቡት ነገር ነው የሄደውና ብቻዋን ስትሆን ፉፉ ነበረ የተወጣሽ የተገባሽ እንዴት ሆንሽ ብሎ መጣ ጠይቆኝ ችግሬን አዋያቸው ሁሉ ነገሬን የማጋረው እሱ ነበር። እሱ ሄደ አሁን ማንም የለኝም ብላ ስታሰብ፣ እንግዲህ እንደምታውቁት ቡሪክ መጣ። ቡሪክ ደግሞ በጣም አብዝቶት ነበር። በጣም ማለት በእልህ ነበረ። አሳያለሁ፣ ይሄን አድጌ አሳያለሁ። አንተ ጠርጥረኛል፣ አንተ ያላረኩትን ነገር አረክብለኛል። ስለዚህ አድጌ አሳያለሁ በተግባር በማለት እንግዲህ ፍቅርን መሃል ሜዳ ላይ ኳስ ነው ያደርጓት። በቃ እሱ በዛ ይጫወታል፣ እሷ በዛ ማለት ምን ማለት ነው? ይሄ ፈቲም በጣም የምትገርም ልጅ ናት። ማለት አንዳንዴ ማለት ነው እልህ የሚያስጠላ ነገር ነው። እኔ ይሄ ነገር መውቃት አለበት መቆም አለበት ብዬ ነው ማስበው። አሁን ለፍቅር ምን መክራትን ነገር ልንገራችሁ፣ ማለት መጀመሪያ ስለተፈጠረው ነገር ልንገራችሁ። ቡሪክ እንግዲህ ለፈቲ ልከራከር ነው የመጣው። ፈቲ ምንም አላጠፋችም። ባላጠፋችው ነው የመታሻት፣ የሰደብሻት፣ ብዙ ነገር ያስባልሻት፣ በተመልካች ፊት እንደዚህ ያርግሻት። ስለዚህ ንጽህነቷን ለማረጋገጥ ነው የመጣት። ሲጀምር በጥፊ የተመታችው እኮ እራሷ በቅሌቷ ነው። ምንም በቃ ፍቅር ምንም ያላሰበችውን ያላቀደችው ጭራሽ አእምሮዋ ላይ የሌለውን ነገር አምጥታ እንደዚህ ነች ብላ ስትናገራት ፍቅር ደግሞ በጣም ስሜታዊ ሆና ነው የመታቻት። ሌላ ምንም አዲስ ነገር የለውም። ይቅርታ ጠይቃት ብላሃል። ይቅርታ ጠይቃት አለች። ይቅርታ ካስቀየምኩሽ ብላታለች። ግን የተመታችው ያለ ጥፋቷ ሳይሆን ጥፋሷ ባወጣችው ደስ በማይልቅ ቃላት ነው። እኔም ፈቲ ጥላቸው የለብኝም እውነት ለመናገር ለማንም ሰው ጥላቸው የለብኝም። ካልወደድኩት ካልተመቸኝ ያን ሰው አለማየት እችላለሁ እንጂ በጭራሽ ስለዛ ሰው መጥፎ ነገር መናገር አልፈልግም። ከዚህ በፊትም ተናግሬ አላውቅም። የእውነቴ ነው። በጣም ስሜታዊ ከሆንኩኝ በስተቀር ካልሆንኩኝ በስተቀር ስለሰው መጥፎ ነገር አለዋል። ግን ፈቴም እያደረገችው ያለው ነገር በጣም የሚያስጠላ ነገር ነው። እዚህ መሀል እየተጎዳች ያለችው ፍቅር ናት። እውነት ለመናገር ሰው ሌላውን ፉፉ ራሱ ከፈት ጋር የሆነ ነገር ለመጀመር አስቦ ነበር። እውነቱ ልንነጋገር ከተባለ ላይክ እንዴት ስትንከባከበው አብራው ስትሆን አብራው ጊዜ ስታሳልፍ ምናምን የወደደችው ምናምን መስሎት ነበረ። ግን የሆነ ሰዓት ላይ በቃ እንደማትወዱ ተረዳ። አሁን እስቲል ነው ከብሩህ ጋር ሲመጡ ራሱ በጣም በጣም ነው የደነገጠው። ምክንያቱም የሆነ ስሜት አለው አብራይ ከፍቅር ጋር መሆን ካልቻልኩ ከሷ ጋር ሆናለሁ ብሎ ስላሰበ ማለት ነው። ግን ያም አልሆነም። እና በዚህ መሀል ግን ፍቅርን ለማሳበር ነው የተነሳችሁት። ፉፉ ደግሞ አሁንም በፍቅር ምንም አይነት ተስፋ አልቆረጠም። እውነት ለመናገር ፉፉና ማለት ቡሪክና ፈቲ አብረው ሲሄዱ ብዙ ነገር ብሏታል ፉፉ ፍቅርን ማለት ነው። ግን በቃ መሮኛል፣ በቃ ደክሞኛል፣ ስችት ብሎኛል ሁሉ ነገር ነው ያለችው፣ እና በጣም የሚያሳዝን ሁኔታ ላይ ነው ያለችው። እኔ አሁን ልነገራት የምችለው ነገር ቢሮ ፉፉም የራሱን ህይወት ይጀምር። በቃ እኔ በፉፉ ምንም አይነት ምንም ነጥብ የሆነች ቅሬታ የለብኝም። ቅሬታዬ በቃ ማለት የሆነ ይተውት በቃ ይሄ ነገር ያቆሙ እሷ የቅርታ ፍቅር የራሷን ህይወት ትጀምር፣ በቃ ፉፉም የራሷን ህይወት ይጀምር። እንደገና ደግሞ ቡሪክም የፈለገው ሄድ ይችላል፣ ከፈቴ ጋር ቢሆንም አይሆንም፣ ምንም የሚመለከተን ነገር የለም። ሲጀመር ፍቅር አፍቅረው አይደለም ግን ቢያንስ ለምንድ ነው ዝም ብሎ ከመሬት ተነስቶ ፊት ይነሳታል? ስልክ ስደውልለት በስርዓት አውራትም፣ በጣም የንቀት ወሬ ነው የሚያወራት፣ ምናምን ነገር በአንዴ ነው የተቀያየረባት። የማታውቀው ሰው ነው ይሆናት እና አንዳንዴ በጣም ከባድ ነው። የእውነቴን እምላችሁ፣ በዚህ ጊዜ ነበር ሰው የሚያስፈልጋት። ትምህርቷን እየተማረች ነበረ፣ ብዙ እርዳታ ያስፈልጋት ነበር። አይዞሽ አለሁልሽ በጎጉንሽ ነው የሚላት ተስፋ የሚሰጣት ሰው ትፈልግ ነበር፣ ጓደኛ ትፈልግ ነበር። ግን ደግሞ ሁላችሁም የየራሳችሁን ጥቅም እያስቀደማችሁ የየራሳችሁን ጥቅም እያመቻቻችሁ እያስተካከላችሁ ፍቅርን መሀል ሜዳ ላይ ልክ እንደኳስ ነው አንጠባጥባችሁ አንጠባጥባችሁ ጥላችኋት የምትሄዱት ና ይህ በጣም የሚያሳፈር ነገር ነው። ቡሪክ ይሄ ካንተ የማይጠበቅ ነገር ነው። ግን እኔ እንደተረዳሁት ልንገራችሁ። እንደተረዳሁት እኔ ቡሪክ ትክክለኛ ነገር እንደዚህ አድርጎ ፍቅርን በዚህ ልክ የሆነ እንትን ያለ ጄጅ ያረጋታል ወይም ደግሞ ብቻ በዚህ ልክ በዚህ ፍጥነት የሆነ ይኮሳተርባታል ወይ ደግሞ ይቀየርባታል ብዬ አላስብም። የመሰለኝ ምናልባት ምናልባት ቡሪክ እንደማይወዳት እንደማያፈቅራት ታውቃለህ። ሊወዳት ይችላል። ግን የፍቅር ስሜት የለውም። ለፍቅር ምንም አይነት የፍቅር ስሜት የለውም። ሲጀመር ስለ ቡሪክ የግል ህይወት እኔ ማውቀው አንዳንድ ነገር አለ። ልነግራችሁ እችላለሁ ግን አሁን ላይ መናገር አልፈልግም። እሱ ራሱ ጊዜው ሲደርስ መናገሩ ስለማይቀርባት ነው። ግን ማለት ነው ይመስለኛል፣ በአሁኑ በአሁኑ ፍቅርንና ፍፉን አንድ ለማድረግ ነው ይህንን ነገር ይዞት የመጣው ወይ ደግሞ ይህንን ሀሳብ ይዞት የመጣው ፍቅርና ፍፉን ወደ ራሳቸው እንዲመለሱ ወይ ደግሞ ወደ ድሮ ፍቅራቸው እንዲመለሱ ለማድረግ ይመስለኛል። ምክንያቱም ፍፉ እንደተናገረው ቤት ስመጣ እንኳን ግድግዳ ላይ የተሰቀለውን ፎቶዎችን እንኳን አልሰቀ አላወረድሽውም አላወረድሽም ስለዚህ፣ እንደምትወጂ ለኔ ቦታ እንዳለች ያወቅሁት የተረዳሁት ይሄንን ነው። ለኔ ያላለቀ ፍቅር እንዳለች ልብስ ውስጥ እንዳለው አውቃለሁ ነው ያላት። ግን ይሄ ነገር እኔ አሁንም የሚጠቅማት ነገር ነው ብዬ አላስብም። በቃ ማለት ያለ ፍቅረኛ መኖር አይቻልም እንዴ? ያለ ፍቅር ጓደኛ ያለ በቃ አይቻላል እኮ በቃ ሰላም ይኖርሽ። እኔ እውነት ለመናገር ፍቅርን በዚህ ሰዓት መመክራት ነገር ቢኖር በየጊዜው ከዚህም ጋር እየጠራሽ እየተደዋወድሽ እያሉሽ እየሄድሽ የምትሰቃዩ ምክንያት የለብሽም። በቃ ነፃ ሁኚ ፍሪ ሁኚ። ማንም ተቆጫ የለሽም። ማንም ይሄን አድርጊ ይሄን አድርጊ እንደፈለገ እንደ በግ ሊነዳሽ አይገባም። ፍቅርዬ የራሽን ኑሮ ኖር የኔ ቆንጆ ትምህርትሽን ተማሪ። ነገ ሁሉም ነገር ይደርሳል። እግዚአብሔርን አሁን የላችሁ ች ልጅ ትምህርቷን አቋርጣ ነው። ዛሬ የለበሰችውን ልብስ ራሱ ማየት ትችላላችሁ። ከትምህርት ቆቀርታ ነው። ይሄ ሁሉ ነገር ስታይ ስታለቅስ የነበረው የእውነት አንገቷን ደፋች። ማንም የለኝ ማይዞች ባይ ጠያቂ እያለች ነው ያለችው። ስለዚህ ፍቅር ራሽን አዳምጪ፣ ትምህርትሽን ተማሪ። የእውነቴ ነው ልጅ፣ ነገ የሚጸጽትሽን ነገር አታድርጊ። ብሩክንም ፉፉንም እችፈት የምትበዋላ ነው። በቃ ካጠገባቸው መራቅ ነው ያለብሽ። ምንም አያስፈልጉሽም በህይወትሽ ውስጥ ቡሪክም ምናልባት አንተ መልካም አድርገው እኔ በመልካም ነገር የተረዳሁት ይቅርታ አድርጉልኝ። ያደረገው ነገር የተናገረው ንግግር ደስ አይል የሚያስጠላ ነገር ለፍቅር ያደረገው ነገር፣ በዛ ላይ ደግሞ አብረው ሲገናኙ ፉፉና ቡሪክ በጣም ይጣላሉ፣ ይደባደባሉ፣ ይጨቃጨቃሉ። በጣም ፍቅርን ከሚባለው በላይ እያስጨነቋት ነው የሚገኙት። ስለዚህ ሁሉም ነገር ሁሉም አይጠቅሙሽም ፍቅርዬ። ሰው ይሄዳል፣ ይመጣል። አንቺ ጠንካራ ስትሮንግ ነች። ቆመሽ ትምህርትሽን ተምርሽ የተሻለ ደረጃ ላይ ስትደርሽ ፈላጊሽ ጠያቂሽ ብዙ ነው የሚሆነው። ያኔ የሚወድሽን የምትወዱን ታገቢያለሽ። ተረጋጊ ፍቅርዬ፣ ገና አንቺ ገና በጣም ትንሽ ነሽ። በእርግጥ ጥሩ የሆነ ምርጥ የሆነ የፍቅር ሕይወት ይገባሻል። በጣም እንክብካቤ የሚገባሽ ሴት ነሽ። ግን ደግሞ ፈጣሪ ባዘዘሽ በመራሽ መንገድ ነው መሄድ ያለብሽ። ይሄ ለእኔ ለምን አልሆነም? ይሄ ነገር ለምን አልተሳካም? ብለሽ ሪ ብለሽ ወይ ደግሞ ያልሆነ ነገር ውስጥ መግባት የለብሽም። በቃ ሁለቱም አይጠቅሙሽም። ለአንቺ ቡሪክም ፉፉም አይጠቅሙሽም። ፉፉም የራሱን ህይወት ይጀምር፣ ቡሪክም የራሱን ህይወት ይጀምር። አለቀ። በሃይማኖትም አትገናኙ። ለሱም ቤተሰቦች ጥሩ አይደለም፣ ለአንቺም ቤተሰቦች ጥሩ አይደለም፣ ለአንቺም ጥሩ አይደለም፣ ለሱም ጥሩ አይደለም። በቃ በሃይማኖታቸው ያግቡ፣ አንቺም በሃይማኖትሽ አግቢ። ይሄንን ነው ልል የምችለው። ፈቲ ደግሞ ከቻልሽ በአንድ ሰው እርጊ፣ በአንድ ሰው ታቀቢ፣ በአንድ ሰው ተወሰኝ። እዛም እዚህ እያልሽ የፍቅርን ስቃይ አታብዥባት። በእርግጥ አንቺ ከምኗም አልደረስሽም፣ ግን በጣም ማለት ስትታይ ደስ ማቴ ልጅሽ። እውነት ለመናገር ይቅርታ አድርጉልኝና ባለፈው አንቺ አብርሽን አይተሽ መኪናውን አይተሽ ሄድሽ፣ አሁን ደግሞ ብሪክን መኪናውን አይተሽ ሄድሽ ብልሽ የተናገርሻት ቃላት አእምሮዬ ላይ አለች። መቼም ማትጠፋናት፣ ግን በጥፊ ስላለችሽ በቃ ከዚህ በኋላ ያን ቃል ትደግሚ ያለች ብዬ አላስብም። የማይባል ቃላት በያት። በፍቅር አትምጡ፣ የእውነት ይህንምላችሁ ለፍቅር ይህንን ነው የምመክራት። ከተሳሳትኩኝ አርሙኝ በሀሳብ በአስተያየት እንግዲህ ኮሜንታችሁን አስቀምጡልኝ፣ አነበዋለሁ። ፍቅር እኔ ለዚህ ጊዜው መመክራት ነገር አንገትሽን መድፋት የለብሽም፣ መሰበር የለብሽም፣ ማልቀስ የለብሽም። የሄደው ይሄድ የመጣው ይምጣ። እንዳመጣጦ ትቀቢያለሽ፣ እንዳመጣጦ ትሸኛለሽ። ምንም አያመጡ ማንም ምንም አያመጣ፣ ምን ሊያረጉልሽ? ቢኖሩም ባይኖሩ አብሮ ከጠጎብሽ ሆኖ እኮ ሰው ለአንቺ የማይረዳሽ ሰው ከሆነ ምን ያረግልሻል? በየጊዜው ህመምሽን ቁስልሽን የሚያበሱት ከሆነ ምን ያረጉልሻል? ብቻሽን እዩ ጊዜ አሳልፊ፣ ጊዜ ውሰጂ፣ ተረጋጊ፣ ትምህርትሽ ላይ አተኩሪ። ይሄንን ነው ልል የምችለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ፍቅርዬን አለንልሽ ልንላት ይገባል። የእውነት ከጠፋች በኋላ እንግዲህ ዛሬ ብቅ ብላለችና ቡሪክ። በዚህ ልክ መቀያየሩ በጣም ገርሞኛል፣ ግን የምሮን አይመስለኝም። ለማንኛውም የምሩንም ሆነም አልሆነም ፍቅር ከነዚህ ልጆች መራቅ አለባት። ምንም የሚጠቅማት ነገር የለም ብዬ ስለማስብ ማለት ነው።